የአንድ ሃይማኖት ቀንደኛ ጠላት እንዴት የዛ ሃይማኖት ቅዱስ ሊሆን ይችላል? በገዛ እጁ ያፈረሰውን እንዴት በገዛ እጁ ሊያንጽስ ተገባው? በሰው ልጅ ታሪክ ውስጥ ከጥላቻ ጥልቀት ተነስቶ ወደ ፍቅር ከፍታ የመውጣትን ያህል ልብን የሚነካና አእምሮን የሚፈታተን ታሪክ የለም። ይህ የአንድ ሰው ሕይወት ብቻ ሳይሆን የመለኮታዊ ጣልቃ ገብነት ታላቅ ምስክርነትም ነው። ይህ ደማስቆ ነው። በሰው ልጅ ታሪክ ውስጥ እግዚአብሔር ጨለማን ወደ ብርሃን፣ ጥላቻን ወደ ፍቅር፣ ሞትን ወደ ሕይወት የሚቀይርበትን ወሳኝ ቅጽበት የምንዘክርበት ሳምንታዊ ዝግጅት። የዚህ ዝግጅታችን ስያሜና መንፈስ የተወለደውም ዛሬ ከምናነሳው ከዚህ ታላቅ ሰው የህይወት ጉዞ ነው። እርሱ ለደማስቆ ገጠመኝ የመጀመሪያውና ህያው ተምሳሌት ነው። የዛሬው ጉዞአችን ቤተክርስቲያንን ለማጥፋት በቀናትና በቁጣ የተነሳውን ነገር ግን በደማስቆ መንገድ ላይ በወረደ ድንገተኛ ብርሃን ተመትቶ የአሕዛብ ሁሉ ብርሃን የሆነውን ሐዋርያ ይዳስሳል። አዎን ክርስቲያኖችን ያሳድድ የነበረው ሳኦል እንዴት ለክርስቶስ የሚኖር ታላቅ ሐዋርያ ሆነ? በደማስቆ የመጀመሪያ ዝግጅታችን ከሁሉም በላይ የሆነውን ታሪክ የሐዋርያው የቅዱስ ጳውሎስን ተጋድሎና ምስክርነት በጥልቀት እንመረምራለን። ታሪኩ የሚጀምረው ጠርሴስ በምትባል ጥንታዊት ከተማ ነው። በዘመኑ የንግድ ጎዳናዎቿ በሰው ማዕበል የሚጠለቀለቁባት፣ የፍልስፍና ክርክሮች እንደ ዕለት ሸቀጥ የሚሸመቱባት፣ የተለያዩ ባህሎችና እምነቶች የተሰበሰቡባት የኪልቅያ ዋና ከተማ ነበረች። በዚህች ዓለማዊ ከተማ መሃል ከብንያም ነገድ የተወለደ የአንድ እብራዊ ቤተሰብ መሃል ወንድ ልጅ ተወለደ። ስሙንም ሳውል አሉት። የሳውል ቤተሰቦች በዓለም ውስጥ ቢኖሩም ልባቸውና ማንነታቸው ግን ከዓለም ጋር አልነበረም። በአይሁድ እምነታቸውና በአባቶቻቸው ባህ ጸኑ ለሕገ ኦሪት ጥልቅ ክብር የነበራቸው ናቸው። አባቱ በወቅቱ በነበረው የሮማ አገዛዝ ስር በቀላሉ የማይገኝ መብትና ከለላ የነበረውን የሮማዊ ዜግነት ማዕረግን አግኝቶ ነበር። ይህ ታላቅ መብትም በውርስ ለወጣቱ ሳውል ተላልፎለታል። በዚህም የተነሳ ሳውል ሁለት ማንነቶችን አጣምሮ የያዘ፣ በደሙ የሙሴን ሕግ የተሸከመ ዕብራዊ፣ በዜግነቱ ደግሞ የቄሳርን የንስር አርማ ያነገበ ሮማዊ ነበር። ይህ ሁለትዮሽ ማንነቱ ወደፊት በሚኖረው የሕይወት ጉዞና አገልግሎቱ ውስጥ እግዚአብሔር በሚያስደንቅ ጥበቡ የሚጠቀምበት ወሳኝ መሰረት እንደሚሆንለት ያኔ ማንም ሊያውቅ አልቻለም። የልጅነት ጊዜውን በጠርሴስ ቢያሳልፍም የሳውል ልብ ግን ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ይመኝ ነበር። በ15 ዓመቱ ከዓለማዊቷ ጠርሴስ ግርግር ወጥቶ የአባቶቹ እምነት ወደሚገኝባት ወደ ኢየሩሳሌም ሄደ። ዓላማው አንድና ግልጽ ነበር፤ የአይሁድን ሕግና ሥርዓት ከምንጩ መቅዳት፣ ከስሩ መማር። በዚያም በዘመኑ ከነበሩት የአይሁድ መምህራን ሁሉ በላይ እንደ ተራራ የገዘፈውን የሕግ እውቀቱ እንደ ጥልቅ ባህር እንደ ጠለቀ የሚመሰከርለትን ከታላቁ መምህር ከገማልያል እግር ስር ተቀመጠ። ገማልያል ጥብቅ ፈሪሳዊ ነበር። ፈሪሳውያንም ሕገ ኦሪትን ከነደቃቅ ዝርዝሯ በመጠበቅና በመተንተን ከማንም በላይ ለእምነታቸው ቀናዒያን ነበሩ። ሳውል በዚህ የታላቅ ሊቅ ትምህርት ቤት ውስጥ ለ15 ዓመታት ያህል ቆየ። በእነዚህ ዓመታት አእምሮ በሕግ ሰንሰለት ተጠፍሮ፣ ልቡ በቅናት እሳት ተፈትኖ ወጣ። እርሱ ተራ ተማሪ አልነበረም። በዕውቀት ጥልቀቱና ለሕጉ በነበረው የማይናወጥ ፍቅር ከእኩዮቹ ሁሉ በልጦ ተገኘ። በዚህም የተነሳ ገና በሰላሳ ዓመቱ የአይሁድ የበላይ ፍርድ ቤትና የሃይማኖት ምክር ቤት በሆነው በሳንሄድሪን ወይም በሸንጎ ውስጥ አባል ሆኖ ተሾመ። ይህ በወጣትነቱ ያገኘው ስልጣን ለህጉና ለባህሉ የነበረውን ጥብቅና ወደ ላቀ ደረጃ ከፍ አደረገው። ሳውል አሁን የተማረ ብቻ ሳይሆን ስልጣን ያለው የሃይማኖቱ ጠበቃና የባህሉ ዘብ ሆነ። በዚህ ከፍታ ላይ ሆኖ ነበር እምነቱን የሚፈታተን አዲስ እንቅስቃሴ በኢየሩሳሌም ከተማ ሲስፋፋ የተመለከተው። በኢየሩሳሌም የሥልጣንና የሕግ ማማ ላይ ሆኖ ሳኦል ከተማውን የሚያናውጥ አዲስ እንቅስቃሴ ተመለከተ። የናዝሬቱ ኢየሱስ የተባለ መምህር ስለ እግዚአብሔር መንግሥት እየሰበከ በዘመናት ታይቶ የማይታወቅ ተአምራትን እያደረገ የሕዝቡን ልብ መግዛት ጀመረ። ሳኦል እንደ አንድ ቀናዊ ፈሪሳዊ ይህንን ሁሉ በጥርጣሬና በንቀት ይመለከታል። ለእርሱ የሙሴ ሕግ የማይናወጥና ፍጹም ነበር። ይህ አዲስ መምህር ግን ያንን የጸና መሰረት የሚንድ የአባቶቹን ሥርዓት የሚቀይር መሰለው። የጌታችን ስቅለትና ትንሳኤ ከተፈጸመ በኋላ ይሄ እየተስፋፋ የመጣው ቡድን እንኳን ሊጠፋ ቀርቶ ይበልጥ በኃይል እየተስፋፋ መጣ። ደቀ መዛሙርቱ በበዓለ ሐምሳ በመንፈስ ቅዱስ ተሞልተው በኢየሩሳሌም አደባባዮች በድፍረት መስበክ ጀመሩ። ያኔ የሳኦል ቅናት ወደ ኃይለኛ ቁጣነት ተለወጠ። ይህ አዲስ እምነት የአባቶቹን ሃይማኖት የሚያጠፋ፣ ህዝቡን ከእውነት መንገድ የሚያስት የክህደት ትምህርት መስሎ ታየው። በሕግ እውቀት የተሞላው አእምሮ አዲሱን የወንጌል መልእክት ከምንም አልቆጠረውም። የቁጣው እሳት በግልጽ የታየውና የታሪክ ምዕራፉንም የቀየረው ግን በሊቀዲያቆናት በቅዱስ እስጢፋኖስ ጉዳይ ነበር። በጸጋና በኃይል የተሞላው ቅዱስ እስጢፋኖስ ስለ ክርስቶስ በድፍረት ሲመሰክር በሕግ የተካነው ሳኦል ከፊት ቆሞ ከተከራከሩት ዋነኛው ነበር። በቃላት ሊያሸንፉት ሲሳናቸው በሐሰት ከሰሱት። እስጢፋኖስም በእምነቱ ምክንያት ለሸንጎ ሲቀርብ ሳኦል በዚያች የፍርድ አዳራሽ ውስጥ ከሳሾቹን ደግፎ የጥፋተኝነት ውሳኔ እንዲሰጥ ግፊት ያደርግ ነበር። በመጨረሻም ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ውርጅብኝ በሰማዕትነት ሲያልፍ ሳውል ራሱ ድንጋይ ባቀብልም የወጋሪዎቹን ልብስ ይጠብቅ ነበር። በግድያውም በሙሉ ልቡ ተስማምቷል። ያን ቀን የሳውል እጆች በንጹሕ ደም አይነከሩም፣ ልቡ ግን በግድያው ወንጀል ሙሉ በሙሉ ተባብሮ ነበር ነገር ግን በዚያች የጭካኔ ቅጽበት ሰማይ ሌላ ነገር ይመለከት ነበር። ታላቁ ሊቅ ቅዱስ አውግስጢኖስ እንዳለው ቤተ ክርስቲያን በእስጢፋኖስ ጸሎት ጳውሎስን አገኘች። አሁን የእስጢፋኖስ የይቅርታ ጸሎት ሳያውቀው ለሳኦል የደማስቆ መንገድን እያዘጋጀለት ነበር። የእስጢፋኖስ ሞት የሳኦልን የስደት ጥማት እንደ እሳት ለኮሰው። አሁን እርካታ የሌለው የማይቆም ማዕበል ሆነ። ቤተ ክርስቲያንን ከሥሯ ለመንቀልም ተነሳ። ወደ ምእመናን ቤት እየገባ ወንዶችንና ሴቶችን ያለ ርኅራኄ እየጎተተ ወደ ወኅኒ ይጥል ጀመር። ስሙ ብቻ በኢየሩሳሌምና በይሁዳ ላሉ ክርስቲያኖች የፍርሃትና የሽብር ምንጭ ሆነ። ይህን ሁሉ ሲያደርግ ግን ያ የጥላቻ እሳት ውስጡን ያቃጥለው እንደነበር እንጂ የነፍሱን ባዶነት ሊሞላለት አልቻለም፣ ርካታንም አላገኘም። የኢየሩሳሌም ስደት የሳውልን የጥፋት ጥማት ሊያረካው አልቻለም። ገና በሰላሳ ሁለት ዓመቱ የቅናቱ እሳት ከይሁዳ ድንበር አልፎ መላውን ዓለም ሊያዳርስ የተዘጋጀ ይመስል ነበር። በዚያች ጥንታዊት የንግድ ከተማ በደማስቆ የክርስቶስ ተከታዮች መኖራቸውን ሲሰማ የጥላቻው ጦር ወደዚያ አነጣጠረ። ደማስቆ ከኢየሩሳሌም ከሁለት ኪሎ ሜትር በላይ ትርቃለች። ለሳኦል ቁጣ ግን ርቀት ትርጉም አልነበረውም። ወደ ሊቀ ካህናቱ ቀርቦ በደማስቆ ያሉትን ክርስቲያኖች ወንድም ይሁን ሴት በሰንሰለት አስሮ ለፍርድ ወደ ኢየሩሳሌም ለማምጣት የሚያስችለውን የሥልጣን ደብዳቤ ተቀበለ። አሁን ድርጊቱ የግል ቅናት ብቻ ሳይሆን ሕጋዊ ሽፋን ያለው ይፋዊ ተልዕኮ ሆነ። ጭፍሮችን አስከትሎ በልቡ የጥፋት እሳትን አንግቦ ወደ ደማስቆ ጉዞ ጀመረ። በፈረሱ ላይ ሆኖ የበረሃውን አቧራ እየተጋፈጠ ሲገሰግስ ልቡ ውስጥ ግን አንድ እሳት ብቻ ይነድ ነበር። የቤተ ክርስቲያንን ስም ከምድረ ገጽ የማጥ የማጥፋት ሰዓት። ወደ ከተማዋ ለመድረስ ጥቂት ሲቀረው፣ የቀትር ፀሐይ በኃይል በምታቃጥልበት ሰዓት በድንገት አንድ ነገር ተከሰተ። ከሰማይ የወረደ የቀትርን ፀሐይ የሚያሳፍር ዓይንን የሚያውር ታላቅ ብርሃን በዙሪያው በራ። የብርሃኑ ኃይል እጅግ የበረታ ከመሆኑ የተነሳ ሳኦልና አብሮት የነበሩት ጭፍሮች መቋቋም አቅቷቸው መሬት ላይ ተዘረሩ። ያ በኩራትና በቁጣ የተሞላው የማይበገር የመሰለው ሰው በቅጽበት በአቧራ ላይ ተደፋ። በዚያች የድንጋጤ ጸጥታ ውስጥ ከብርሃኑ መካከል አንድ ድምፅ ተሰማ። በዕብራይስጥ ቋንቋ በግልጽና በኃይል ሳኦል፣ ሳኦል ለምን ታሳድደኛለህ የሚል ድምፅ ድምፁ እንደ ነጎድጓድ የሚያስፈራ ነገር ግን ልብን ሰንጥቆ የሚገባም ነበር ሳኦል በሕይወቱ ለመጀመሪያ ጊዜ እውነተኛ ፍርሃት ተሰምቶት እየተንቀጠቀጠ ጌታ ሆይ አንተ ማነህ ሲል ጠየቀ መልሱም ዓለሙን ሁሉ የገለበጠበት መልስ ሆነ እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል መለሰለት። በዚያች ቅጽበት የሳኦል ዓለም ፈረሰ። ሲዋጋው የነበረው እውነት፣ ሲያሳድዳቸው የነበሩት ሰዎች ጌታ ከሰማይ ሆኖ በቀጥታ አናገረው። ያ ሁሉ የሕግ እውቀቱ ያ ሁሉ ቅንዓቱ፣ ያ ሁሉ ሥልጣኑ በዚያ መለኮታዊ ድምፅ ፊት እንደ ብናኝ ተነነ። ሙሉ በሙሉ ተሸነፈ። ያ በሕግ የተካነው አፉ፣ ያ ለክርክር የተዘጋጀው አንደበቱ ለመጀመሪያ ጊዜ ፍጹም እጅ ሰጠ። በወደቀበት ሆኖ የሕይወቱን ታላቅ ጥያቄ ጠየቀ። ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይህ የፍጹም ሽንፈትና የአዲስ ጅማሬ ጥያቄ ነበር። ይህ የሳኦል የደማስቆ ቅጽበት ሆነ። ከዛች ሰዓት ጀምሮ ሳኦል ለራሱ መኖር አቆመ። ጌታውም አዲስ መንገድ አሳየው። ተነስተው ወደ ከተማይቱ ግባ፣ ልታደርገው የሚገባህን በዚያ ይነግሩሃል ሲል መለሰለት። ሳኦል ከመሬት ሲነሳ ዓለም ሌላ ሆነች። አይኖቹ ተከፍተው ነበር፣ ነገር ግን ምንም ማየት አልቻለም። ያ ከሰማይ የወረደው መለኮታዊ ብርሃን አካላዊ አይኖቹን አሳውሮ መንፈሳዊ አይኖቹን ግን ለመጀመሪያ ጊዜ ከፈተለት። እነዚያ ክርስቲያኖችን በቁጣና በንቀት ይመለከቱ የነበሩ አይኖች አሁን በጨለማ ተዋጡ። ያ በፈረስ ላይ ሆኖ በኩራት ይገሰግስ የነበረው ሰው አሁን በጭፍሮቹ እየተመራ እንደ አንድ አቅመ ቢስ ሰው ወደ ደማስቆ ገባ። ለሦስት ቀንና ለሦስት ሌሊት ምንም እህል ሳይቀምስ ውሃም ሳይጠጣ በጸሎትና በጾም ቆየ። በዚያች ጸጥተኛ ጨለማ ውስጥ የሕይወቱ ፍርድ ቤት በነፍሱ ውስጥ ተሰይሞ ነበር። ስለ ቀድሞ ሕይወቱ፣ ስለ ፈጸመው ግፍ፣ ስለ እስጢፋኖስ ንጹሕ ደም፣ ስለ ክርስቶስ ማንነትና ስለ አዲሱ ጥሪው በጥልቀት ያስብ ነበር። በደማስቆ ሐናንያ የሚባል አንድ እግዚአብሔርን የሚፈራ ደቀ መዝሙር ነበር። ጌታም በራእይ ተገልጦለት ወደ ይሁዳ ቤት ሄደ፣ ሳውል የሚባለውን የጠርሴስን ሰው ፈልግ ሲል ተናገረው። አናንያ የሳውልን ስም ሲሰማ ልቡ በፍርሃት ተናወጠ። የሳውል የጭካኔ ዝና እስከ ደማስቆ ደርሶ ነበርና፣ ጌታ ሆይ ስለዚህ ሰው ብዙ ሰምቻለሁ፣ በኢየሩሳሌም በቅዱሳንህ ላይ ምን ያህል ክፉ እንዳደረገ እዚህም ያሉትን ሁሉ ለማሰር ሥልጣን እንዳለው አውቃለሁ ሲል ስጋቱን ገለጸ። ጌታ ግን በሉዓላዊ ቃሉ አጸናው። ሂድ፣ ይህ ሰው ስሜን በአሕዛብና በነገሥታት በእስራኤልም ልጆች ፊት እንዲሸከም ለእኔ የተመረጠ ዕቃ ነውና ስለ ስሜ ምን ያህል መከራ ሊቀበል እንዲያስፈልገው እኔ ያሳየዋለሁ፣ ሲል ተናገረው። ሐናንያም ታዞ ወደ ተባለበት ቤት ሄደ። ሳውልን ሲያገኘውም ያለ ምንም ፍርሃት እጁን ጫነበት። ወንድሜ ሳውል ሆይ ሲል ተናገረው። ይህ የመጀመሪያ ቃል የይቅርታና የአዲስ ማኅበረሰብ ቃል ነበር። በመንገድህ ላይ የታየህ ጌታ ኢየሱስ ዳግመኛ እንድታየውና በመንፈስ ቅዱስ እንድትሞላ ልኮኛል ሲል መለሰለት። ወዲያውኑ ከሳውል ዓይን እንደ ቅርፊት ያለ ነገር ወደቀ፣ ዓይኖቹም በሩለት። ተነስቶም ተጠመቀ። ያ በቤተ ክርስቲያን ላይ የተመዘዘው ሰይፍ አሁን የቤተ ክርስቲያን አካል ሆነ። ነገር ግን የሳውል አዲሱ ሕይወት ወዲያውኑ በሰላም የተሞላ አልነበረም። ወደ አረብ በረሃ ሄዶ ለሶስት ዓመታት ያህል ያህል በጸሎትና ከእግዚአብሔር ጋር በመነጋገር የወንጌልን ምስጢር በጥልቀት በመማር ቆየ። ከዚያም ወደ ደማስቆ ተመልሶ በፊት ያሳድደው የነበረውን ክርስቶስን በምኵራቦች መካከል መስበክ ጀመረ። ይህ ለአይሁድ ትልቅ ድንጋጤ ነበር። ያ ለሕጋቸው እንደ ጀግና ያዩት የነበረው ሳኦል አሁን ስለተሰቀለው ተሰቀለው ኢየሱስ ክርስቶስ ሲመሰክር ሲያዩት፣ በቁጣ ተሞልተው ሊገድሉት ተነሱ። ያኔ የደማስቆ ክርስቲያኖች ሊያጠፋቸው የመጣውን ሰው አሁን ሕይወቱን ለማትረፍ በሌሊት በቅርጫት አድርገው ከከተማ አስመለጡት። በኢየሩሳሌም የገጠመው ፈተና ከዚህ የከፋ ነበር። ክርስቲያኖች ለውጡን ሊያምኑት አልቻሉም። የቀድሞ ጭካኔውን እያሰቡ ፈሩት። አይሁድ ደግሞ እንደ ካሃዲ ቆጥረው ሊገድሉ ታሰቡ። በሁለቱም ወገን የተጠላ ብቸኛ ሰው ሆነ። በመጨረሻም የማጽናናት ልጅ የተባለው የጸጋው ሰው በርናባስ ድልድይ ሆነለት። ሳውልን ወደ ሐዋርያት ወስዶ የደማስቆውን ታሪክ በመሰከረላቸው ጊዜ በመካከላቸው እንዲሆን አደረጉ። አዲሱ ፍጥረት የአዲሱን ተጋድሎ ምዕራፍ ጀመረ። በኢየሩሳሌም በድፍረት ማስተማሩን ሲቀጥል የተቃውሞው እሳት እንደገና ነደደበት። ሐዋርያትም ይህ አዲስ የተገኘ ወንድማቸው በጠላቶቹ እጅ እንዳይወድቅ በመስጋት ወደ ትውልድ ከተማው ወደ ጠርሴስ ላኩት። በዚያም ለዘጠኝ ዓመታት ያህል ቆየ። ለዓለም ይህ የዝምታ ጊዜ ነበር፤ ለጳውሎስ ግን በጸሎትና በትምህርት ራሱን ያዘጋጀበት፣ እግዚአብሔርም ለአገልግሎቱ እርሱን የሰራበት ወሳኝ የማዘጋጀት ጊዜ ነበር። በዚህ መሃል ከመቶዎች ኪሎ ሜትሮች ርቀት ላይ በምትገኘው በአንጾኪያ ከተማ አንድ ታላቅ መንፈሳዊ እንቅስቃሴ እየተካሄደ ነበር። ወንጌል የአይሁድን ድንበር ጥሶ አሕዛብ መካከል እንደ ሰደድ እሳት እየሰፋ ነበር። ይህ ዜና በኢየሩሳሌም ሲደርስ የቤተ ክርስቲያን አዕማድ የነበሩት ሐዋርያት በርናባስን ወደ አንጾኪያ ላኩት። በርናባስም አንጾኪያ ደርሶ የእግዚአብሔርን ወንጌል በአሕዛብ ላይ ሲያፈስ ሲያይ ልቡ በደስታ ተሞላ። ነገር ግን የአገልግሎቱ ስፋትና የሕዝቡ ጥያቄ ከእርሱ በላይ እንደሆነ ተረዳ። ያኔ አንድ ሰውን አስታወሰ። በእውቀቱ ጥልቀት በቋንቋ ችሎታውና በሮማዊ ዜግነቱ ለአሕዛብ ተልእኮ ፍጹም ሆኖ የተዘጋጀውን ሳኦልን ። በርናባስም ሳይውል ሳያድር ወደ ጠርሴስ ሄዶ ጳውሎስን ይዞት መጣ። በዚያም በአንጾኪያ ለአንድ ዓመት ያህል አብረው እያስተማሩ ታላቅ አገልግሎትን ፈጸሙ። ከዚያም የታሪክን አቅጣጫ የቀየረው መለኮታዊ ጥሪ መጣ። በአንጾኪያ ቤተ ክርስቲያን ሲያገለግሉ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። የመጀመሪያው የሐዋርያዊ ጉዞም ተጀመረ። በዚያም ጉዞ ላይ ስሙ ከአሳዳጁ ሳኦልነት ወደ ሐዋርያው ጳውሎስነት ተለወጠ። ይህ የመጀመሪያው ጉዞ በቆጵሮስ በገላትያና በሌሎች የእስያ ከተሞች አልፎ ወደ 2000 ኪሎ ሜትርን በእግር የተጓዘበት ነበር። በዚያም ጳውሎስ የአሕዛብ ሐዋርያ ሆኖ ይፋዊ ተልእኮውን ጀመረ። በቀጣዮቹ ዓመታት በሦስት ታላላቅ ሐዋርያዊ ጉዞዎች ጳውሎስ የወንጌልን ችቦ ከእስያ ዳርቻ አንስቶ እስከ አውሮፓ ልብ ድረስ አደረሰ። በፊልጵስዩስ፣ በተሰሎንቄ፣ በአቴናና በቆሮንጦስ፣ በኤፌሶን አዳዲስና ጠንካራ አብያተ ክርስቲያናትን ተከለ። ጉዞዎቹ ግን በጽጌረዳ አበባ የተነጠፉ አልነበሩም፣ በመከራ የተሞሉ እንጂ። በእነዚህ ጉዞዎች ቅዱስ ጳውሎስ ተደብድቧል፣ ታስሯል፣ በድንጋይ ተወግሯል፣ በባሕር አደጋም አጋጥሞታል። በሐሰተኛ ወንድሞችም ክህደት ደርሶበታል። ነገር ግን ምንም ነገር ከተልእኮ ሊያቆመው አልቻለም። ምክንያቱም ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና የሚል የማይናወጥ ዓላማ ስለነበረው። በእነዚህ ተጋድሎዎቹም እንደ ጢሞቴዎስ፣ ቲቶ፣ ሲላስና ሐኪሙ ሉቃስን ያሉ ታማኝ የመንፈስ ልጆችንና የአገልግሎት አጋሮችን አፍርቷል። የማስተማር ስልቱም ግልጽ ነበር። መጀመሪያ በአይሁድ ምኵራቦች፣ ከዚያም ልባቸውን ላደነደኑት፣ ጀርባቸውን ለሰጡት ወደ አሕዛብ። የተልእኮው ልብና የትምህርቱ ዋና መልእክትም የክርስቶስን ወንጌል በጽናት መተንተን ነበር። የቅዱስ ጳውሎስ ሐዋርያዊ አገልግሎት ዘርን ዘርቶ እንደሚሄድ ገበሬ አልነበረም። እርሱ የተከላቸውን አብያተ ክርስቲያናት እንደ አንድ አባት በፍቅርና በትጋት የሚንከባከብ ሰው ነበር። አካሉ በአገልግሎት ምክንያት ከአንዱ ከተማ ወደ ሌላው ሲጓዝ ቢርቅም መንፈሱና ልቡ ግን በብራና ላይ በሰፈሩ ቃላት አማካኝነት ሁሌም ከእነርሱ ጋር ነበሩ። ዛሬ በአዲስ ኪዳን የምናገኛቸው ዐሥራ አራቱ የቅዱስ ጳውሎስ መልእክታት የእነዚያ ረጅም ጉዞዎች ላስጨራሽ ተጋድሎዎችና የአባትነት ጭንቀቶች ሕያው ፍሬዎች ናቸው። የአንዳንዱ መልእክት ከጥልቅ ሥነ መለኮታዊ ክርክር ጀርባ ለአንድ እውነተኛና ሰብአዊ ችግር ምላሽን ለመስጠት የተጻፈ የአባት ደብዳቤዎች ናቸው። ወደ ሮሜ ሰዎች ሲጽፍ የክርስትና እምነት የማይናወጥበትን ጥልቅ ሥነ መለኮታዊ መሠረት አስቀመጠ። ስለመዳን፣ ስለ ጸጋና ስለ እምነት የጻፈው ትምህርት ለዘመናት የቤተ ክርስቲያን አስተምህሮ አምድ ሆኖ ያገለግላል። በቆሮንቶስ የተከላት ቤተ ክርስቲያን በጸጋ የበለጸገች እንድትሆን በመከፋፈል በስነ ምግባር ውድቀትና በመንፈሳዊ ጾታዎች ላይ በተነሳ የፉክክር መንፈስ ትታመስ ነበር። ጳውሎስም እንደ አንድ ጥበበኛ ሐኪም የችግሩን ስር ነቅሶ የሚያወጣና ፈውስን የሚያመጣ ጠንካራ ተግሳጽና ጥልቅ ፍቅር የተሞላበት መልእክት ላከላቸው። ነገር ግን በገላትያ ምድር የወንጌልን ጸጋ በሕግ ባርነት ለጢሞቴዎስና ለቲቶ የጻፋቸው ደብዳቤዎች ደግሞ ከአንድ አባት ወደ መንፈስ ልጆቹ የተላኩ ስለ ቤተ ክርስቲያን አመራር፣ ስለ መልካም እረኝነትና ስለ እምነት ጽናት የሚመክሩ ውድ መመሪያዎች ናቸው። ትንሿ የፊልሞና መልእክትም ያመለጠውን ባሪያና የተበደለውን ጌታ በክርስቶስ ፍቅር በማስታረቅ የወንጌል ኃይል ማህበራዊ ግንኙነቶችን ሁሉ እንዴት እንደሚለውጥ የምታሳይ ውብ ምሳሌ ናት። እነዚህ ደብዳቤዎች የደረቀ ቀለም የታተመባቸው የብራና ጥቅልሎች ብቻ አይደሉም። እነርሱ የጳውሎስ ልብ ምት፣ የጭንቀቱ ማዕበል፣ የፍቅሩ ጥልቀትና የማይነጥፍ ተስፋው የታተመባቸው ሕያው መለኮታዊ ሰነዶች ናቸው። የቅዱስ ጳውሎስ የሕይወት ጉዞ ወደ መጨረሻው ምዕራፍ እየተቃረበ ነበር። ከሦስተኛው ሐዋርያዊ ጉዞ በኋላ የአገልግሎቱ ፍሬ የሆነውና ከአሕዛብ ቤተ ክርስቲያናት የሰበሰበውን እርዳታ ለኢየሩሳሌም ድሆች ለማድረስ ወደ ቅድስቲቱ ከተማ ተመለሰ። ይህ ጉዞ ግን ወደ ቤት የመመለስ ያህል ቀላል አልነበረም። መንፈስ ቅዱስ በእያንዳንዱ ከተማ እስራትና መከራ እንደሚጠብቀው እየነገረው ነበር። እርሱ ግን ይህንን ሁሉ እያወቀ ፊቱን ወደ ኢየሩሳሌም አቀና። እንደተባለውም ሆነ። ኢየሩሳሌም ሲደርስ በየሀገሩ ሲቃወሙት የነበሩ አይሁዶች አገኙት። በቅናት ተውጠውም ሕዝቡን በሐሰት አነሳሱበት። ይህ ሰው ሕዝባችንን፣ ሕጋችንንና ይህንንም ቅዱስ ስፍራ ይቃወማል ብለው ጮኹ። ከተማውም በቅጽበት ታወከ። ሕዝቡም ጳውሎስን ይዞ ሊገድለው ሲል የሮም ወታደሮች ደርሰው ከእጃቸው አስጣሉት ከብዙ መከራና ክርክር በኋላ በሮማዊ ዜግነቱ ተጠቅሞ ጉዳዩ በፍትህ እንዲታይለት ለፍርድ ወደ ቄሳር ይግባኝ አለ። ወደ ሮም የተደረገው የባህር ጉዞ ራሱ በጳውሎስ ሕይወት ውስጥ ሌላ የመከራ ምዕራፍ ነበረ። በመርከብ መሰበርና በሕይወት አደጋ ውስጥ አልፏል። ነገር ግን በዚያም ውስጥ ለወታደሮቹና ለመርከበኞቹ ወንጌልን መስበኩንና የእግዚአብሔርን ኃይል መመስከሩን አላቆመም። ሮም ከደረሰ በኋላም ለሁለት ዓመታት ያህል በቁም እስር ኖረ። በዚያም በሰንሰለት ታስሮ የሚመጡትን ሁሉ ስለ እግዚአብሔር መንግሥትና ስለ ጌታ ኢየሱስ ክርስቶስ ያለምንም ከልካይ በድፍረት ያስተምር ጀመር። የቤተ ክርስቲያን ታሪክ እንደሚነግረን ከዚህ የመጀመሪያ እሥራቱ ከተፈታ በኋላ ለአራተኛ ጊዜ የስብከት ጉዞ እንዳደረገና እንደ ስፓኝ ያሉ ሩቅ ሀገሮችን እንደጎበኘ ታሪክ ያስረዳል። በመጨረሻ ግን በ64 አመተ ምህረት ጨካኙ ንጉሥ ኔሮን ሮምን አቃጥሎ ወንጀሉን በንጹሐን ክርስቲያኖች ላይ አሳበበ። በታሪክ ታይቶ የማይታወቅ ታላቅ ስደት በቤተ ክርስቲያን ላይ ተነሳ። ሐዋርያው ጳውሎስም የአሕዛብ ብርሃን የሆነው ታላቅ አባት በድጋሚ ተይዞ ወደ ሮም ወኅኒ ተጣለ። ይህ ሁለተኛው ሥርዓቱ ከመጀመሪያው የከፋ ነበር። በጨለማ ቤት ውስጥ በብርድና በከባድ ሰንሰለት ታስሮ የዚህን ዓለም መጨረሻ እየተጠባበቀ የመጨረሻ መልእክቱን ለልጁ ለጢሞቴዎስ ጻፈ። እኔ ሕይወቴ መሥዋዕት ሆኖ የሚፈስበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ። ቅዱስ ጳውሎስ በ74 ዓመት ዕድሜው በ67 ዓመተ ምህረት ሐምሌ አምስት ቀን ሐዋርያው ቅዱስ ጳውሎስ በሮም ከተማ አንገቱን በሰይፍ ተቆርጦ ለብዙ ዘመናት ሲናፍቀው የነበረውን የሰማዕትነት አክሊል ተቀዳጀ፤ ሩጫውን በድል አጠናቀቀ። የቅዱስ ጳውሎስ ሕይወት የሰው ልጅ በራሱ ኃይል ሊያደርገው የማይችለውን ነገር ግን በእግዚአብሔር ጸጋ ሁሉን ማድረግ እንደሚቻል የሚያሳይ ታላቅ ድርሳን ነው። ከሳኦል ወደ ጳውሎስ የተደረገው ጉዞ የጥላቻ ኃይል በፍቅር ኃይል እንዴት እንደሚሸነፍ የሚያሳይ ሕያው ምስክር ነው። ያ በደማስቆ መንገድ ላይ የበራው ብርሃን የጳውሎስን የንጉሥን ሕይወት ብቻ ሳይሆን የመላውን ዓለም ታሪክ የቀየረ ብርሃን ነበር። እርሱ እኛም በሕይወታችን የቱንም ያህል ብንወድቅ፣ የቱንም ያህል ብንጠፋ የእግዚአብሔር ጥሪና የይቅርታ እጅ ሁሌም እንደሚጠብቀን ያስታውሰናል። የእኛ ደማስቆ የት ነው? ያንን የለውጥ ብርሃን ለመቀበል ዝግጁ ነን? የሐዋርያዊ ቅዱስ ጳውሎስ አምላክ ዛሬም በምሕረቱ ይጎብኘን። በረከቱና ጸሎቱ ከሁላችን ጋር ይሁን። በቀጣይ ሳምንት በሌላ የደማስቆ ምርኮኛ የለውጥ ታሪክ እስከምንገናኝ ሰላም ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።